አሜሪካን ሀገር ያለሽ ሚስት ባል ካለሽ ክሬዲት ካርድ ስቴትመንት ቼክ አርኪ። ክሬዲት ካርድ ስቴትመንት ቼክ አርኪ። ስቴይ አት ሆም ማም ሆንሽ ኦቢሉ ከቨር ከተደረገ ሌላው ኢትስ ኦኬ ምናምን ብለሽ ወይም ደግሞ ላይፍሽን ባልሽ ላይ ጥለሽ ህይወትሽን መምራት የምትፈልጊ ሴት ሰነፍ ሴት አቱኝ ትዳርሽን አድኝ፣ ጠብቂ። ትዳርሽን ይሌናል እውነት በቲክቶከር በፊሊተራም ሴት እኔ ወቅ አፈር ነው የሚመስለው ብታይ አፈር ነው የሚመስለውና በፊሊተራም ሴት አንቺ እንዴት ትዳርሽ ትዳርሽ ሽ ካልፈልገሽ ገደል ይግባ ባልየው ግን ገንዘብሽን፣ እንዴት የለፋሽበትን ቤት እንኳን የምትቀመጪ እኮ አይከፈለሽም እንጂ እኮ እንደውም አንቺንሽ በደንብ ገንዘብ ሊከፈልሽ የሚገባው ቢኮዝ ትዌንቲ ፎር ሰቨን ዩአር ኦን ዲዩቲ። ባሌሽ ስምንት ሰዓት ሰርቶ አስር ሰዓት ማክሲመም ሰርቶ ይመጣል። አንቺ ትዌንቲ ፎር ሰቨን፣ ሀያ አራት ሰዓት ሰባት ቀን ኦን ዲዩቲ ነሽ፣ ግን አይከፈልሽም። ሞኔታይዝድ አይደረግም እሱ ስለዚህ እኔ ምልሽ ማለት ቤት ውስጥ የምትቀመጭ ሴት ካለሽ ልጆችን ላሳድግ ልጆችን በደምብ ተንከባከቤ ላሳድግ የምትይ ሴት ካለሽ ቢሉ ባልሽ ከፍሎት ምናምን ምናምን በቃ እንደላቆ ያኖረኛል ብለሽ ነገሮችን ሁሉ ጥለሽ እንትናትበይ ዶንት ጌት ኮንቨርት ሁሌም ሁሌም ፎር ደ ዎርስት ሬዲ ሁኝ። አምና ሳይንግ ገብቶሻል። ለዲቮርስ ተፋች እያልኩሽ አይደለም። እንድትፋች ምን ያልፈልግ፣ ምን እንድትፋች ይረዳሽ እና፣ ዶንት ጌት ኮምፎርታብል የኔ ቆንጆ። ክሬዲት ስካር ስቴትመንት በሜል ሲመጣ ክፍት አድርገሽ ቼክ አድርጊ። ባንክ ስቴትመንት ሲመጣ ቼክ ዩር ስፔንዲንግ ሂዝ ስፔንዲንግ፣ ቢኮዝ አንቺ ቤት ውስጥ ስትቀመጪ የኛ ወንዶች ዘይ ቲንክ አንቺ ስራ እንደሌለሽ ቤት ውስጥ ቁጭ ብላ ምናምን በቃ አንቺ ኢንተርኔት ስዌብስ ታረግ የምትኖሪ ነበር ያ ንግዳ ፀጉርሽን እና ጥፍርሽን ተሰሪ። ጥፍሬን አልሰራም ለምን ሰራው? ኔል እንትን ሪሙቨር ገዛለው ነገ ከተመቼ ሪሙቭ ላረጎ ይችላሉ ወይ? አላረገውም። ኢትስ ማይ ላይፍ ማይ ቾይስ። ያንቺ ትልቁ ቢግ ዲል ጥፍር መሰራትና ፀጉር መሰራት ነው። ህይወትሽን ዋጋ ከዊግ በላይ አድርጊው። ከአምሳ ዶላር የጥፍር ቤት ስፔንዲንግ በላይ ነው ሚሊዮን እያወሩ ያለውት ከሃምሳ ዶላር የጥፍር ቤት ስፔንዲንግ በላይ ነገር እያወራው፣ አንቺ ፎከስ በታረጊው ስለለቀቀው ጥፍር ቀለሜ ነው። ቼክ ኦኬ፣ ቼክ አማዞን ኦርደር ሂስትሪ ቱ ፎላግ ፎላግ። ቼክ ኤንድ ሼር ፓስወርድ፣ ፎን ፓስወርድ ደግሞ ሼር አድርጊ ባልሽ፣ አንቺ ፊት አንቺ ፊት ስልኩን ፓስወርዱን ሎጊን ስታረጊ ኮንፈርት ካልተሰማው ችግር አለ ባለሽ። ስልኩን ላይክ 19 ምናምን አርገሽ እንደሆነ ስልኩ ክፍት ሲ ወይ ደግሞ ስልኩን ይዘሽ ሌላ ሮም ምናምን ስትሄጂ ኮንፈርት ካልተሰማው ችግር አለ። እና እነዚህ ያው መሰርብኝ ሴቶች በዊግ እና በጥፍር ነው። ስድስት ኢንች ጥፍር ይዛችሁ ትመጣላችሁ። መጥረጊያ አይናችሁ ላይ አርጋችሁ ትመጣላችሁ። ፀጉር፣ ይህን ዊግ አርገሽ ትመጫለሽ። ከዛም ልስልሃለው ሚል ሳይን ምላስሽ ና ምናምን ትላላችሁ ስደንሱ። ከዛም በኋላ ዋጋችሁ ይሄ ነው። የሰውን ባል ምትቀሙት እሱም በማድረግ ነው። ስለዚህ እናንተ ህይወት ዋጋችሁ ጸጉር ቤት መሄድና ጥፍር ቤት መሄድ። እኔኮ የቤተሰብን እያዳንጉ ሜሪጅ ፓስተር ሆኛለሁ። ሲንግል ማሞኝ በእውነት ሜሪጅ ፓስተር ቸሪ እንደኔ አልሰራም። ቲክቶክ ላይ በነገራችሁ ላይ ስለ ሜሪጅ እንደኔ አልሰራም ፓስተር ቸሪ። እኔም እላሉ የስንቱን ትዳር ነው እያተረፍኩ ያሉት? የአሜሪካን የዳያስፖራውን ትዳር እኔ እያተረፍኩ ነው ያሉት። ሰው ባልሽ ቼክ፣ ባንክ ስቴትመንት፣ አንድ ቼክ፣ ፎን ሎግ፣ አማዞን ኦርደር ሂስትሪ። ኤንድ ኦልሶ ኤንድ ኦልሶ ባልሽ ስልኩን ይዘሽ ሌላ ሮም ስትሄጂ ኮንፈርት ካልተሰማው ፓስወርዱን ማታቂ ከሆነ ፓስወርዱን ማታቂ ከሆነ ስልክ ሲያነሳ ሌላ ሮም ሮጦ የሚወጣ ከሆነ መኪና ውስጥ ቁጭ ብሎ ሎንግ አወር ስልክ የሚያወራ ከሆነ ቤቱን ቤት ሳሎን ምናምን እንደዚህ ሳሎን መጋረጃ እንደዚህ አድርገሽ ስታየው ባልሽ ቤት ደርሷል። መኪና ውስጥ ግን አንድ ሰዓት በላይ ያወራል ስልክ ከማንከ ከማንከ ማለት ለአንድ ቀን ሊሆን ይችላል የለም። በቃ ቤተሰብ ምናምን ሊሆን ይችላል። ግን ሌሎ ሩቲን ሲሆን ሩቲን ሲሆን፣ ቼክስ ሶሻል ሚዲያ። የኔ ጓደኛ ተፋታለሽ በዚህ ምክንያት። ያ ሶሻል ሚዲያ ያ እና በቲክቶክ ምክንያት፣ በቲክቶከር ምክንያት ትዳርሽን ምታጪ ከሆነ አዝናለሁ። በሌላ ነገር እጭ። እሺ ትዳርሽን ከወጣሽ ኦኬ አልፈርድብሽም። አንቺ ጥፋት አይደለም ግን ሴቭ ዩ መኒ ስፔሻሊ ስቴያድ ኦን ማም ከሆንች ዩናት ኢንታይትልድ የፋሚሊ የሃውስሆልድ ኢንካም ላይ ኢንታይትልድ አይደለሽም። የአንቺ ስራ ተብሎ የሚታሰበው ቢል ይከፈልልሻል። የምትፈልጊው ልብስ ጫማ ይገዛልሻል። የመኪና ቢልሽ ይከፈላል። እንደፈለግሽ ስፔንድ ማድረግ ትችያለሽ ግን ብር ወጪና ገቢሽን አታቂ። አብዛኛው ጓደኞቼ እንደዛ ነው ስቴያድ ኦን ማም ሲሆኑ ብራቸው ባንክ ስቴትመንት ምናምን ቼክ የማድረግ ኢንታይትልመንት የላቸውም። እና ስለዚህ እሱ ነገር ላይ ስሪበት ነው ቆንጆ። እነዚህ ሴቶች ላይፍ ተኳኩለው ስድስት ኢንች ጥፍር አድርገው የሚመጡት ለወጣት ወንዶች አይደለም፣ ለወጣት ወንድ ትዳር ላለያዘ ምናምን ወንድ አይደለም። ተኳኩለው ቂጣቸውን አሰርተው አፈንጫቸውን አሰርተው ከንፈራቸውን አሰርተው ዊጋቸውን ከምረው አይላሻቸውን ስድስት ኢንች አድርገው እንዲን እንዲ እያረጉ ቢመጡብሽ ላንቺ ባል ያንቺን ባል ፈልጉ ነው እንጂ ወጣት ወንዶችን ፈልጉ አይደለም። ይሄ ፋክት ነው። ምን አስጨነቀሽ አሁን? ለምንድን ነው የሚያስጨነቀኝ? ምን አስጨነቀሽ አሁን? ለምንድን ነው የሚያስጨነቀኝ? በጣም ታብ ያስጨነቃል እንጂ ነገር ይህ ካላስጨነቅ ሌላ ምን ያስጨንቃል? ኪታብ አሳዘናችን፣ ክምር በጣም እኔ ደግሞ የሚያሳዝኑ ወርኪንግ የሆኑት ወርኪንግ ማም ሆነሽ ደሽ ያመጣሽውን ገንዘብ ቅንቅላም ባለሽ ከንቺ ተደብቆ ለሴት ገንዘቡ የሚደፋ ከሆነ ያናድዳል። አንወይ ያኛው ጊፍተር ያኛው ጊፍተር ብዙ ብር እንዲዘኛ እሱም እና እንደውም ትዝ ይላችኋል፣ ሮማን ከእድል እናት ጋር አምታው ነበር። የብልት ፎቶ በመቀየር ምናምን ብላው ማለት ነው። እሱን ቦርቆ ሆኗል አሉ አሉ አሉ ቦርቆ ሆኗል አሉ አሉ እና እና የቀጠሮ ጌም ሊያዘልክና ተጫወት፣ የቀጠሮ ጌም እና የቀጠሮ ጌም እናያዘለና ተጫውት አይሻልም? ለዛሬ ነው ያሳዝናል። ሴቶችን ተንኮል ማስተማር መታቀም። ይሄ እኮ ብልሃት ነው እያስተማርኩ ያለሁት እኮ ብልሁኝ፣ ስማርቱኝ፣ ሳትቀደሚ ቅደሚ እያልኩ ሳትቀደሚ ቅደሚያቸው ባለሽንስ ይቀሙሽ ኬስሽ ውስጥ አይግቡን ያልኩት። ባልሽንስ ይቀሙት ሌል ባል ብሄድ ባል ይመጣል። ኬስሽ ውስጥ አይግቡን ያልኩት ኬስሽ ውስጥ እናይገቡን ያልኩት፣ በቃ ይሄንን ያልኩት፣ ወንድ ልጅ የራሱን ኪብ ያረካል። ፒምፕ የሚሉት የለም። ይሄ ሴተኛ ዳሪ። ሴቶች ዩኒቨርሲቲ ስማር እንደዚህ ተማሪዎች ነበሩ ሳይክል ፍሬንዶቻቸውን ሄዶ ለሀብታም ወንድ ጋር አብሮ ተኝተው ገንዘብ ይዞ የሚመጡ ማለት ነው። እሱን ቲክቶክ ላይ አሜሪካን ሀገር ከምትኖር ልጅ ማየቴ እረሳድ የአንቺ ኩዮች ዌር አር ዜ ነው አንቺ የት ነሽ ሉካት ዩ ባዴ ሰውነትሽን ዩ ደፍረሽ እንኳን ሰው ፊት ዞር ነው ማቲ ነሽ አሰርተሻል። ኮንፊደንሱ መጥቷል። እኔም ቦርጬ ኦፌንድ ያደርጋቸዋል ብዬ ነው ገላይ ማለሰ ለማንም ገላም ገላ አልሸጥም። እኔ እዚህ ግን አሜሪካን አገር ወንድ ልጅ ልኮሽ ገንዘብ የምታመጪት የት ነሽ? ወንድ ልጅ ልኮሽ፣ ያ ወንድ ልጅ ልኮሽ፣ ሂጂ እሳቸውን አናግሪኝ። ጋሽ ፀግሽ ደወሉ፣ ጋሽ እንትና ደወሉ። አቤል ልጅን፣ ሰሞን ስላልታየሽ ኮንተንት ሽቀይሮ ቀንሷል። አቤል ጋ ሄጂና ተሞዳሞጪ እንትን በይ፣ እንትናን ደሞ በህልሜ አየሁክ በዩ፣ ሉናን አየሁት በህልሜ በይው፣ እንትን በይው። አብሮሽ እየተኛ ከሌላ ወንድ ጋር ሄደሽ ኢንተርኔት ላይ ተላልሰሽ ስቀሽ ተጫውተሽ አብሮሽ ደግሞ መልሶ የሚተኛ ወንድ ፒምፕ ይባላል። አንቺን የሚፈልግሽ ሸቅለሽ መታመጭን ገንዘብ ነው የሚፈልገው። ያ ሂስ ፒምፒን ዩ አውት። አሜሪካን አገር እየኖርሽ ለእሱ ለአንቺ ክብር ቂጥን ትልቅ ማድረግ፣ ራስን ሪሞዴል ማድረግ በዚህ እድሜ አምስት አመት ባለፈው ጠይቄሻለሁ። አምስት አመት ሙሉ አምስት አመት ሙሉ አብሮች ሲሆን ምን አተረፍሽ? ለወንድ ስለሸጥሽ ለሽማግሌ ለወንዶች ለዛው መሳፍራል ከዛ ታለቅሻለሽ የኢንተርኔት ኢማጂነሪ ቦይ ፍሬንዴ ባህር ዳር ሄዶ አንድ ሴትን አየና ያስለቅሳል። አይ ኖ ማሜ ሜቢ ሂ ማይት ኪለር እሱን ነው የምፈራው ማለት ነው። ማሜ እሱን ነው የምፈራው። እና አስባለሁ ሁሌ አስባለሁ፣ አዝናለሁ። ፈለገ መጣ በተራ በተራ ሆኖ ሰልፍ ይዞ፣ አሁን እኮ የህልሙ ሰልፍ ራቼ ነበረ፣ ሉና ነበረ፣ ዛሬ ደግሞ ፈለገ ነው። ያሳፍራል። ኤኒዌይ ኤኒዌይ፣ የገንዘብ ቂጥ ተሰርቶ ምንም ተሰርቶ ፎርነቲንግ ፎርነቲንግ ጤናን ማጣት በጣም ብዙ ገና ብዙ ኮምፕሊኬሽኖች አሉብሽ፣ በጣም ብዙ በጣም ብዙ ስለዚህ እነሱን ቻያቸው እላለሁ። ግን ያዝናሉ፣ ልቤ ይሰበራል ሁሌ ስላንቺ ሳስብ። ወንድ ልጅ የራሱን ሴት ይጠብቃል፣ የራሱን ሴት ይጠብቃል። ወንድ ልጅ ከሌላ ወንድ ጋር ሴትን አይጋራም። ቆሻሻ ወራዳ ውዳቂ ካልሆነ በእውነት ወንድ ልጅ የራሱን ሴት ሴት የኔ ናት ሚላትን ሴት አይጋራም ከሌላ ወንድ ጋር። ይሄ ወንድ ባህሪ አይደለም ያ ይሄ ወንድ ልጅ ባህሪ አይደለም። እንዴት ወንድ ልጅ ይጋራሻል ከሌላ ወንድ ጋር? በነገርሽ ላይ የቅማሻቸው ሽማግሌ ሚስታቸው መጸለይብሽን ጸሎት ሳየው እፈራልሻል ሚስትየው፣ ያቺ ሚስትዮ የተቀማችሁ ሚስት ማለት የልጆች እናት መጸልይብሽን ጸሎት ሁሉ ያለ እዚህ ቲክቶክ ላይ ፈራልሻል። የምሬ በጣም ነው ፈራልሽ። ተነግሮሽ ተነግሮሽ ሊገባሽ ያልቻለ ነገር ነው። እግዚአብሔር ያናግርሻል።